በስማቦ ወልዶ ወመንፈስ ቅዱስ አህዱ አምላክ አመስራ ወሰርስሁ ለሚያዝያ በዛቴ ለተስካረ ልደቱ ለግዚእነ ኢየሱስ ክርስቶስ ሎቱ ስብሐት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 29 በዝች ቀን የክብር ባለቤት የጌታችን የኢየሱስ ክርስቶስ የልደቱ መታሰቢያ ነው። ይቅርታው ቸርነቱና ምሕረቱ ከሁላችን የክርስቲያን ወገኖች ጋር ልዘላለሙ ይኑር አሜን። ሰላም ለልደትህ እምድንግል ድንግል ማርያም በስጋ አንመለታርሁ መንሰጋ ኢየሱስ ክርስቶስ ፍጹመ ጽድቆ ጸጋ ለኃጢአቴ በምረ ከመለተከ ድጋ ወደ ጸሎቴ አቤካ ይርጋ በዚች ዕለት ከሰባ ሁለቱ አርዲት አንዱ ሐዋርያ አርስጦስ አረፈ ይህም ቅዱስ ከሐዋርያት ጋር በጽርሐ ጽዮን የመንፈስ ቅዱስን ጸጋ ከተቀበለ በኋላ በሀገሩ ሁሉ ቋንቋ ከተተናገረ ሐዋርያትንም እያገለገለ ከእሳቸው ጋር ሲሰብክ ብዙ ጊዜ መከራ ተቀበለ ከዚያም በኋላ ሐዋርያት መርጠው ለኢየሩሳሌም ቤተ ክርስቲያን አስተዳዳሪ ሾሙት በዚህም አገልግሎት ጥቂት ቆይቶ ብናጥስ በሚባል አገር ላይ ሁለተኛ ኢጲስቆጶስነት ሾሙት በክብር ባለቤት ጌታችን ኢየሱስ ክርስቶስም በውስጡ አስተምሮ አንድነትና ሶስትነትን በማሳወቅ የሰዎቿን ልቡና ብሩህ አደረገ። የጣዖታትንም ቤቶች አፍርሶ አብያተ ክርስቲያናትን ሠራ። በክብር ባለቤት በጌታችንም ስም አጸናቸው። ታላላቅ አስደናቂ ታምራትን በማድረግ መራራ የሆኑ ውሃዎችን ለውጦ ጣፋጭ ጣፋጮች አደረጋቸው። የደረጉ እንጨቶችንም እንዲያለመልሙና እንዲያፈሩ አደረጋቸው። በደዌ የተጨነቁ ብዙ በሽተኞችንም አዳነ። ወደ በጎር ሰዎችና ደርሶ እግዚአብሔርንም አገልግሎ በሰላም አረፈ። እነሆ ሐዋርያው ጳውሎስ በመልእክቱ አስታውሶታል። ለእግዚአብሔር ምስጋና ይሁን እኛንም በዚህ ሐዋርያ ጸሎት ይማረን በረከቱም ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ትኑር አሜን። ሰላም እብል አርስጦሳሃ ፍጹመ ኤጲስቆጶስና በእደ ሐዋርያት ተሰይም ለሀገረ ብናጥስ ህዝብ እንዘያሬ መድምመ ገብረ በጸሎቱ ይቡስ እጽ ልምሉመ ወምረር ማይ ረሰ የጥኡመ በዚችም ቀን ንጹሕ ደግቅን የሆነ የኢየሩሳሌም ኤጲስቆጶስ አባ ካኬዎስ አረፈ። ይህንንም ቅዱስ ካህዲያን ብዙ ቀኖች አሰቃዩት። እግዚአብሔርን በእጆቹ ብዙ ታምራትን አደረገ። ከዚህም በኋላ በፍቅር አንድነት አረፈ። ለእግዚአብሔርም ምስጋና የሆንኛንም በጸሎቱ ይማረን በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለአባ አባ ካከወዘ ኢየሩሳሌም የኤጲስቆጶስም ካህዲያን ህዝብ ድረረከ በቶ በአስ አፍቀሮ ክርስቶስ ምሃውዘ አለም ዘብእሉ ተጽናስ። በዚች ምለት የአባ ገምሶና ከእርሱ ጋራ የሆኑ የብዙ ሰማይታት መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ያዚያ 30 በዚች ቀን ለእስክንድርያ ሊቃነ ጳጳሳት አለቃ የሆነ ወንጌልን የጻፈ ሐዋርያው ቅዱስ ማርቆስ በሰማይትነት አረፈ።

ሳምር ዘገብረ እግዚአብሔር ነው አምላክ ነው መድኃኒ ነው ኢየሱስ ክርስቶስ ሳሉ ምህረቱ ያሉም ስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ደረግልና። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረጉት አምር ይሄ ነው። በፍልስጤም አውራጃ ቂሳሪያ በምትባል ሀገር ከደቀ መዛሙርቱ ጋር ሲሄድ አንድ ሰው የጎመን ዘር በዘራበት ቦታ ሆኖ ፊቱን እየነጨ ደረቱን እየደቃ ሲያለቅስ ሳየው፣ ጌታ ኢየሱስም አንተ ሰው ምን አገኘ ስለምን ታለቅሳለህ ብሎ ጠየቀው። ያም ደካማ ሰው ጌታዬ ሆይ እኔ ችግረኛ በሽተኛ ነኝ፣ በዚሁ ቦታ ደክሜ የዘራሁት ይህ የጎመን ተክል ጠፋብኝ አለው። ጌታ ኢየሱስም የጥፋቱን ምክንያት ምንድን ነው ብሎ ቢጠይቀው፣ እርሱ ጌታዬ ሆይ ትል በልቶ አጠፋብኝ፣ እውነት የእስራኤል አምላክ ያውቃል ከደረቁ ከሶስቱ ስራ ስሮች በቀር ምንም አልተረፈኝም። እንግዲህ እዳዬን ከወዴት አመት ቸከፍላለሁ ብዬ ነው የማለቅሰው ስል መለሰለት። ጌታ ኢየሱስም እኒያን የደረቁ ሶስት የጎመን ስር ነቅለህ ወደ እኔ አምጣልኝ አለውና እኒያ የደረቁ የጎመን ስሮችን ነቅሎ መጣለት፣ ከጌታ ኢየሱስ ክርስቶስ ፊት ለፊት ጣላቸው። ጌታ ኢየሱስም እኒያ የጎመን ስሮችን አነሳና ባረካቸው። ሰውየውም እኒህ ጎመኖች ወስደህ ሰውየውንም እነዚህም ጎመን ወስደህ ቀድሞ ከጠፋው የጎመን ቦታ ያ አይደለ በሌላ ቦታ ትከላቸው፣ ስትተክላቸው አታቀራርባቸው አለው። ሰውየውም ጌታ ኢየሱስ እንዳዘዘው አደረገና እኒያ ሶስት ጎመኖች አበቡ፣ ቅጠሎችም ቅጠሎቻቸውን በመሬት ላይ ተንሰራፈፈ። በዚህች አመት ካለፉት አመታት ይልቅ ብዛት ያለው ፍሬ ያፈሩ። ያም ሰው በፍልስጤም ከሚኖሩ ሰዎች ሁሉ ብዙ የጎመን ፍሬ አዝመራ ሰብስቦ እዳውን ከፈለ፣ በቤቱ ውስጥ ያለውንም ችግር ሁሉ አስወገደ። ከተረፈውም ከአራት መቶ ወቄት ወርቅ የሸጠው የጎመን ዘር ዋጋ ይዞ ወጥቶ ከጌታ ኢየሱስ ክርስቶስ ፊት አቀረበ። ጌታዬ ሆይ እዳዬን ከፍ እየጨረስኩ የቤቴንም ችግር አስወገድኩ፣ ከዚህ ሁሉ የተረፈ መቶ ሀያ ወቄት ወርቅ ይዤ መጥቻለሁ። እንግዲህ ምን አደርግበት ዘንድ ታዘኛለህ አለው። ጌታ ኢየሱስም ሄድና ለነዳያን ለድሆች ምጽዋት ስጥ አለው። እርሱም ጌታ ኢየሱስ እንዳዘዘው ሰርቶ እንደገና ወደ ጌታ ተመልሶ እነሆ አንድ ነገር እንኳ ሳላስቀር አራት መቶ ወቄት ወርቁን ለነዳያን መጹች ሰጥቻለሁ፣ አለው ጌታ ኢየሱስም መልካም አደረክ እንግዲህና ተከተለኛ አለው። እርሱም ተከተለውና ከሰባ አርድት እንደ አንዱ ተቆጠረ። በትምህርቱም ከእስራኤል ልጆች ወገን ብዙ ብዙዎቹ አመኑ። ከሌሎቹም ወገን ጥምቀትን ተቀብለው በጌታ ኢየሱስ ክርስቶስ አመኑ። የአስቃላን ሰዎችም አስተማራቸው። ይቅርታው ቸርነቱ፣ ለዘላለም በእውነት ይደርብን አሜን። ከቅዱሳን ረድኤት ት በረከት ያሳትፈን። ሌሊቱን የባረከ አምላክ ማልቱን ባርኮ ቅዱሶ ሰላም ቀን ያውለን